ሰላም ጤና ይስጥልኝ። ይህ ኤርሚያስ ሄልዝ ቱዩብ ነው። እኔ ደግሞ ኤርሚያስ አያናው ነኝ። ይህ ቻናል እጅግ በጣም ጠቃሚ የሆኑ ጤናና ከጤና ጋር ተያያዥነት ያላቸውን መረጃዎች ወደ እናንተ ያደርሳል። ታዲያ እናንተ ደግሞ እንዲህ አይነት መረጃ ለብዙ ሰው እንዲደርስ ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት እንድታደርጉ መልካም ትብብራችሁን በአክብሮት ጠይቃለሁ። በአንድነት እና በአብሮነት ጤናማ ህዝብና ሀገር እንገንባ። ጤናችን በእጃችን ነው። ጤናችን እንጠብቅ መልእክቴ ነው። ዛሬ ደግሞ የምናየው እንግዲህ ክረምት እየመጣ ስለሆነ ዛሬ ግንቦትን ጨርሰን ወደ ሰኔ እየገባን ነው። በዚህ ወቅት ደግሞ ክረምትን ተከትሎ ወረርሽኝ ከሚያመጡ በሽታዎች መካከል አንዱ የወባ በሽታ ነው። ስለዚህ የወባ በሽታን ዛሬ መከላከያ መንገዶቹን፣ መተላለፊያ መንገዶቹን፣ የህክምናው ሂደት ምን ይመስላል፣ እንዲሁም በወቅቱ ካልታከመ ሊያመጣ የሚችለው የህይወት አስከፊ ገጽታ ምን ምን ነው የሚለውን በደንብ እናያለን። በተለይ በተለይ ግን መከላከያ መንገዱን ከመታመማችን በፊት እንዴት ራሳችን መጠበቅ እንዳለብን ዝርዝር ሂደቶችን በደንብ እናያለን። እስከ ቪዲዮ መጨረሻ ድረስ እንድትከታተሉኝ በአክብሮት ጋብዣችኋለሁ። የወባ በሽታ ማለት ምን ማለት ነው ስንል የወባ በሽታ በሴቷ የወባ ትንኝ አማካኝነት የሚመጣ የኢንፌክሽን በሽታ ነው። በተለይ ቀዩን የደም ህዋሳችንና ጉበትን በዋነኝነት የሚጎዳ የኢንፌክሽን በሽታ ነው። እንግዲህ የምታመጣው ደግሞ ሴቷ የወባ ትንኝ በምትነክሰነ ጊዜ ይሄን ወባ የሚያመጣ ተዋሲያን ወደ ሰውነታችን በመግባት ይሄን የወባ በሽታ ያመጣል ማለት ነው። ሌላው መንስኤዎቹ ምንድን ናቸው ስንል እንግዲህ ፕሮቶዟ በተባለ በሽታ አምጪ ተዋሲያን ነው። እንግዲህ ፕሮቶዟ ከሚባለው ውስጥ አንዱ የሆነው ፕላስ ሞዴም ተብሎ የሚጠራ ተዋሲያን አማካኝነት ነው በሽታው የሚመጣው። የምታስተላልፈው ደግሞ ቅድም እንዳልኩት የሴቷ የወባ ትንኝ በምትነክሰነ ጊዜ ይሄን ረቂቅ በሽታ አምጪ ተዋሲያን ወደ ሰውነታችን ይገባል ማለት ነው በተለይ አራቱ እነዚህ የፕላስሞዲየም አይነቶች ወባን የሚያመጡ የፕላስሞዲየም አይነቶች ናቸው እንደ ኢትዮጵያ ግን በጣም ብዙውን ጊዜ በሽታ የሚያመጡ የወባ በሽታን የሚያመጡ ሁለቱ ናቸው ፋልሲፓረም ና ቫይቫክስ የምንላቸው ሁለቱ ፕላስሞዲየም ፋልሲፓረም ና ፕላስሞዲየም ቫይቫክስ የሚባሉት የአንበሳውን ድርሻ የሚወስዱት ናቸው። በተለይ የወባ በሽታን በማምጣት የአንበሳውን ድርሻ የሚወስዱት እነዚህ ሁለቱ ሲሆኑ እንደ ተጨማሪ ግን ፕላስሞዲየም ኦቫል ና ፕላስሞዲየም ማላሪ የሚባሉ አሉ። እነዚህ ብዙ ጊዜ በኢትዮጵያ ብዙ ጊዜ ተከስተው የማያውቁ ናቸው። እንደኛ ሀገር እንደ ኢትዮጵያ ግን በተለይ ሁለቱ ፕላስ ፕላስሞዲየም ፋልሲፓረም ና ፕላስሞዲየም ቫይፓክስ የወባ በሽታን በማምጣት የአንበሳውን ድርሻ ይወስዳሉ ማለት ነው። በወባ በሽታ ተይዘው ከሚሞቱት ደግሞ ካየነ ከፍተኛውን ድርሻ የሚወስደው ፕላስሞዲየም ፋልሲፓረም ነው። ይቅርታ፣ ፕላስሞዲየም ፋልሲፓረም የተባለው የወባ ምጪ ተዋሲያን በሱ አማካኝነት የመጣ ወባ ከፍተኛውን የሞት የሚያስከትል የወባ በሽታ አይነት ነው ማለት ነው። ስርጭቱን ስናይ እንግዲህ ቆላማ አካባቢዎች እና እነዚህ ዝቅተኛ ቦታዎች አካባቢ በስፋት የወባ በሽታ ተሰራጭቶ ይኖራል ማለት ነው። እንግዲህ ዋናው ነጥባችን እንግዲህ ወባ ምን ምን ምልክቶቹን ሊያሳይ ይችላል የሚለውን ማየት አለብን። የወባ በሽታ እንግዲህ የሚያሳያቸው ምልክቶች ከፍተኛ የሆነ የሰውነት ትኩሳት ይኖራል ሰውነትን ማላብ ብርድ ብርድ ማለት ሙሉ ሰውነትን ማንቀጥቀጥ ከፍተኛ የሆነ ራስ ምታት የአቅም ማጣት እንዲሁም ደረትን ስፋ አድርጎ የመያዝ አይነት ህመም መኖር ከዛ ውጪ ማቅለሽለሽ ወደ ላይ ማስመለስ የምግብ ፍላጎት መቀነስ፣ እዚህ ጋር ተያይዞ ደግሞ የደማነስ ምልክቶች መታየት፣ የምንበላውም የምንጠጣውም ነገር ጣዕሙ መቀየር፣ ወደ መራራነት መቀየር፣ የመራራ ጣዕም መኖር፣ መግጣጠሚያዎች አካባቢ ከፍተኛ የሆነ ህመም መኖር፣ በተለይ ፕላስሞዲየም ቫይቫክስ የምንለው የቫይቫክስ አይነት ከሆነ ደግሞ በሳልስት ወደ እነዚህ አይነት ምልክቶች ህመም መመላለስ ዋና ዋና የወባ በሽታ ምልክቶች ናቸው። ከዛ ውጭ መተላለፊያ መንገዶች ስንል ደግሞ በምንድነው የሚተላለፈው? ይህን የወባ በሽታን የሚያመጣ ረቂቅ ተዋሲያን የምትሸከመው ሴቷ የወባ ትንኝ ስትሆን እቺ የወባ ትንኝ የታመመን ሰው በመንከስ ደም ለመመገብ ወደ ጤነኛ ሰው ሂዳ በምትነክስ ሰዓት ይሄ ረቂቅ ተዋሲያን ወደ ጤነኛ ሰው ይተላለፋል፣ የወባ በሽታን ያመጣል ማለት ነው። ያው ቪዲዮ እንዳይረዝም ፈጠን ፈጠን እያልኩ እንትን ልበልና ዋናው ነጥባችን ላይ መከላከያ ዘዴዎች ላይ በደንብ ለማየት እዚህ ላይ ያው ጠቅላላ ግንዛቤ ለመፍጠር እንጂ ያን ያህል እንትን አይደለም። ዋናው ለኛ የሚጠቅመን ግን ከመታመማችን በፊት እንዴት መከላከል እንዳለብን መከላከያ ዘዴዎችን ስለሆነ ማየት ያለብን። ፈጠን ፈጠን ብዬ ወደዛ ይሄዳለሁ። እንደ አጠቃላይ ግንዛቤ ለመፍጠር ግን መሀል ላይ አንዳንድ ነገሮችን እየነካን እንሄዳለን። ሌላኛው የሕክምና ወይም የምርመራ ሂደቱ ምን ይመስላል ብለን ስናይ እንደነዚህ አይነት የወባ ምልክቶች ሲታዩ የደም ምርመራ ነው የሚደረገው። ጤና ባለሙያዎች የደም ምርመራ ያደርጉልናል። ከዛ ውጪ በደም ምርመራ እንኳን ውጤቱ ባያሳይ ነፃ ቢሆን እነዚህ ምልክቶች ካሉ የወባ ምልክቶች በጣም እንደዚህ ግልጽ ስለሆኑ ወደ ወባ አካባቢ ሂደህ ነበር? ካልሄድክም አካባቢ ምን ይመስላል ወባ ይከሰትበታል አይከሰትበትም የሚለውን ታሪክ በመጠየቅ ወባ መሆን አለመሆኑ ይለያል። ወባ መሆኑ ከተለየ በኋላ ደግሞ ሕክምና አለው። በተለይ ቀድመን እነዚህ ምልክቶች እንደታዩ ሌላ የሰውነት ክፍላችን ሳይጎዳነ ሌላ የተለየ ነገር ሳያመጣ ቶሎ ብለን ወደ ጤና ተቋም ከሄድን በሽታው ሙሉ በሙሉ መታከምና መዳን የሚችል በሽታ ነው። ስር ከሰደደና ሌሎች ነገሮችን ካመጣ ግን እጅግ በጣም አስቸጋሪና እስከ ሞት ድረስ የሚያደርስ ገዳይ በሽታ እንደሆነም መረዳት አለብን። ለመታከም ቀላል እንደሆነ ሁሉ በወቅቱ ካልታከምነው ደግሞ ሞትንም እንደሚያመጣና ህይወትን እንደሚያመሰቃቅልም ማወቅ አለብን። በወቅቱ ካልታከምነው ሊያመጣ የሚችለው ነገር በተለይ የጭንቅላት ወባ ወይም ይሄ ቢጫ ወባ የምንለውን ያመጣል። ራስን መሳት ይመጣል። የኩላሊት በሽታ ይመጣል። ኩላሊት ላይ ጉዳት ያደርሳል። ጣፊያችን ላይ ጉዳት ያደርሳል። ብሎም እስከ ሞት ድረስ ያስከትላል ማለት ነው። ስለዚህ በሰዓቱና በወቅቱ መታከም መቻል አለብን። ቶሎ ቀድመን ከታከምን መዳን የሚችል በሽታ ነው ማለት ነው። ነገር ግን ከዚህ ሁሉ ደግሞ አስቀድመን መከላከል እንችላለን። ስለዚህ መከላከያ ዘዴዎቹን ስናይ መከላከያ መንገዶቹ ምን ምን ናቸው ስንል የመጀመሪያው ነገር ኬሚካል የሚረጭ ኬሚካል አለ። በተለይ አሁን ጸረ አረምም እየተባለ የሚረጭ እሱ የወባ ትንኝን ስለሚገል አንዱ እሱ ይቀንሳል። ሌላ ቤታችንም የሚረጭ ኬሚካል አለ ከተቻለ በመንግስት የሚቀርብበት እና አካባቢው እንዲረጭ ቤት እንዲረጭ የማድረግ በዘመቻ እንዲረጭ ማድረግና አስተባብሮ እንዲህ አይነት ነገሮች እንዲካሄዱ የማድረግ ካልሆነ ግን በግለሰብ ደረጃም ተገዝቶ የሚረጭ ቤት የሚረጭ ስላለ ያንን ማድረግ። በተለይ ውሃም አካባቢ ያለነ ሰዎች ከዛ ውጭ የታቆሩ ውሃዎች የታቆረ ውሃ ካለ በአካባቢያችን ያንን ውሃ ማዳፈን ቆፍሮ ማፋሰስ ግዴታ ነው። እጅግ ወሳኝ የወባ መከላከያ መንገድ ነው። ለወባ መራቢያነት እነዚህ የቆሙ የታቆሩ ውሃ በጣም ለወባ ትንኝ መራቢያ ትልቅ ምቹየዋ ነው እና ይሄን ማፋሰስ ማዳፈን እጅግ በጣም ወሳኝ የወባ መከላከያ መንገድ ነው። ሌላኛው ወባማ አካባቢዎች ላይ ያልጋ አጎበር መጠቀም ነው። ያልጋ አጎበር ሁላችንም ብንጠቀም ይመከራል። ደጋም ይሁን ቆላም ይሁን ዝቅተኛ ቦታም ይሁን ወባማ ቦታም ይሁን አይሆንም፣ ያልጋ አጎበር መጠቀም ብዙ ነገሮችን ሊከላከል ስለሚችል ሌላንም ነገር ስለሚከላከል የአልጋ አጎበር ወሳኝ ነው። ወሳኝ ከወሳኝም በላይ ነው። እና የአልጋ አጎበር ሁላችንም እንጠቀም። ሌላ መስኮቶች ክፍት በሚሆኑ ሰዓት ስክሪን መጠቀም መስኮቶች ላይ ስክሪን በመስኮት በኩል ምናምን እንዳይገባ የወባ ትንኙ ስክሪን መጠቀም ከዛ ውጭ በምንተኛበት ሰዓት የአልጋ ጎበር እንኳን ከለለልን አስቸጋሪ ከሆነ ስሊፒንግ ባግ ወይም ሙሉ ሰውነታችን የሚያለብስና ና ዚፑን ስክተን የምንተኛው የልብስ አይነት አለው ወባን የምንከላከልበት። እንዲሁም ስንለብስ ረዥም ሱሪ መልበስ፣ እጅጌውም ረዥም የሆነ በደንብ ሰውነታችን ሊሸፍን የሚችል ልብስ መልበስ በመጠኑም ቢሆን የወባን ትንኝ ንክሻ ይከላከላል ማለት ነው። ከዛ ውጭ የአኗኗር የኑሮ ዘይቤያችን ማሻሻል ነው። በተለይ እነዚህ የኢንፌክሽስ የሆኑ የኢንፌክሽን በሽታዎች ምግብ አመጋገባችን ዝቅ ባለ በቀነሰ በወረደ ጊዜ አጋጣሚውን ተጠቅመው ይህን በሽታ ስለሚያመጡ አመጋገባችን ከመጠን በታች እንዳይሆን ማዘመን የግድ ነው ማለት ነው። ከመጠን በላይም ሲሆን እነዚህም እነ ስኳር እነ ደም ግፊት ይመጣሉ። ከመጠን በታች ሲሆን ደግሞ ኢንፌክሽን በሽታዎች ያጠቁናል ማለት ነው። ይህን ማዘመን ኑሯችን ማዘመን አንዱ መከላከያ መንገድ ነው። ሌላኛውና ዋነኛው ግን እነዚህ የወባማ አካባቢዎች የምንኖር ከሆነ ወይም ገና ወባማ አካባቢዎች ለመሄድ ካሰብን መከላከያ አስቀድመን የምንወስዳቸው የመከላከያ መድኃኒቶች አሉና ይሄ ጤና ባለሙያን ማማከርና ይሄን ቅድመ መከላከል ስራ መስራት ወባን ለመከላከል እጅግ በጣም ወሳኝ ነውና እኒን ጉዳዮች ካደረግነ ወባን መከላከል እንችላለን። እንግዲህ ከዝርዝር ጉዳዮቹ አጠር አድርጌ ስለ ወባ ይህን ስለ ወባ በሽታ ይህን ለማስገንዘብ ነው የመጣሁት። እንግዲህ ስላዳመጣችሁኝ እጅግ በጣም አመሰግናለሁ። በሌላ ጠቃሚ የጤና መረጃ እስከምንገናኝ ሰላሙኑ ሰላማችሁ ይብዛ።